ማሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች በአቋቋሙ በአካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው፣ ለዚህ ህዝብና ለዚህ ፓርቲ የሚያቀርበው ይህ አደገኛ ፎርስ ነው። በፍጥነት መጥፋት አለበት። ጓዶች እስካሁን ድረስ በዚህ አቅጣጫ ብዙ ትግል ተደርጓል ብንልም ቅሉ ከጉዳዩ አሳሳቢነትና ከነኝህ ወገኖች መሰሪ የአቋም አንጻር አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም፣ ባድዋ በሽሬ ወዘተርፈ እንደ ጠላት ጦር ራሱ ገበሬው እንዳንበጣ ተሰባስሮ የተከተለ ባላቀሮች፣ ረሃብተኞች፣ ችጋራ የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቃራኒው ኢትዮጵያ የለም ረሃብ